እንደገና ወደ አርባ አመት እዛ አቅርተዋል። እዛ ወደ አርባ አመት አቅርተዋል። ወደ ሰማንያ አመት አቅርተዋል። በኃይለ ስላሴ ጀምረው እዛ ሀገር ገቡ። ይሄን ቦታ ገዝተው ማለት ነው፣ የራሳቸው መስጂድ ሰርተው እዚህ ሲያቀሩ ብዙ አመት ኖሩ። የዘከሩበትም ተቀመጡበት። ኸሏቸው እቺናት እዚህ ላይ የሆነ መከታ ነበራትና በዚህ መካከል ያለውን ነገር እንድታሳዩን በደምብ ውስጥ መግባት ይቻላል፣ ይቻላል። ምን ችግር አለ? ምን ይገባልና፣ ቢስሚላሂ ራህማኒ ራሂም። ይሄ እንግዲህ የሸይኽ አይደናገር ሐጂ መሐመድ አወል የሚባለው ሐሪማ ነው። ሰስቻይ ዘን አሁን ያም ዘህ ያለንበት ነውና፣ ኢንሻአላህ ወደፊት አሁን ይሄ እንዲቀየርና በጥሩ ሁኔታ እንዲሰራ አስበናል። አህለ ኸይራትም ተተገኘ ሁኔታውም ተገኙ፣ እዚህ ቦታ ላይ መጥተው አይተውት በጥሩ ሁኔታ እንዲቀየር እንፈልጋለን። ቦታው ይሄ መጀመሪያ ሸኾቹ ያሉበት እዚህ ነበር የሚያቀሩት። ሲዘክሩበትም ሲያቀሩበትም መከረሙት ይሄ ነው። አሁን ይሄንን በከፍታ ይሄ ጋራ በአንድ ላይ አድርጎ ወደፊት በጥሩ ሁኔታ እንዲሰራ ፈልገናልና ይሄን በደንብ አድርጋችሁ አይታችሁትም፣ እናንተም ባላችሁ አቅም ምታስተላልፉት ነገር ታስተላልፉ። ውስጥም ገብታችሁ ብታዩት ደግሞ ኢንሻላህ ግባን ይሄ እንግዲህ መጀመሪያ ሸኾቹ የነበሩበት ቦታ እዚህ ነው። የዘከሩበትም የተቀመጡበት ኸልዋቸው ይችናት። እዚች ላይ የሆነ መከታ ነበራት እና በዚህ መካከል እዛች ላይ ነው የኖሩት ሸኾቹ። ይሄ ደግሞ መስገጃቸው እና ማቅሪያቸው ነበር፣ ክፍል ነበረው። አሁን ይህን በአዲስ መልኩ እንዲሰራ ኢንሻላህ አስበናል። ሁሉን ነገር እንግዲህ ገር እንዲያደርገው። ስለ ሸኾቹ የተወሰነ ነገር ሸኾቹ ሁኔታቸው እንግዲህ

መጀመሪያ ሲያወጧቸው ሾኮቹ አባ ጢቤ ሀገር የሚባል አገር አወጧቸው። ሾቹ ሀያታቸው አባታቸው እያሉ ማለት ነው። እዛ ተቀመጥና ልመደቡና ኔጋ ትመጣልሏቸው። ኋላ እንደገና ሾኾቹ ሲደክሙ መጥተው አርዲና ሀገር የሚባለው አባታቸው ጋር ተቀመጡ። ሲያቀርቡ ብዙ ዓመት ኖሩ። ወደዛ እንደገና መጥተው ደግሞ እዚህ በኃይለ ሥላሴ ጀምረው እዛ ሀገር ገቡ። ይሄን ቦታ ገዝተው ማለት ነው የራሳቸው መስድ ሰርተው እዚህ ሲያቀሩ ብዙ አመት ኖሩ። እንደገና ወደ አርባ አመት እዛ አቅርተዋል። እዛ ወደ 40 አመት አቅርተው ወደ 80 አመት አቅርተዋል። ያና አቅርተው ማለት ነው እኮ አሁን እንደገና ወደ እኛ ወደዚህ እኛም ተሳቸው ተረክበን አሁን ይሄን ሙተዓሊሙ እንዳለነው። እንዳለ ነው ሁሉም እንዳለ ነው። ኢንሻአላህ ወደ ፊት ደሞ እንግዲህ ሁሉም ገራ ኸይር አላህ እንዲያደርገው ኢንሻአላህ። እኛም እናንተን እንፈልጋለን ፈልጋለን ኢንሻአላህ መርሐባ። እሺ እሺ ያው ስለዚህ አሁን ቅድምም እንደገለጻችሁልን ይህንን በደንብ አስፋፍቶ ከዛኛው ጋር አያይዞ አያይዞ በጥሩ ሁኔታ እንዲሰራ፣ መስጂዱም እንደው እየጠበበ ነው ለሱላት ነው እየጠበበ አሁን ማለት ነው ኮሶው በስቱ በራ በርክቶብን በጣም ኃይል አምጥቶብናል። ስለዚህ ይሄም አልበቃቸውም እንደአጋጣሚም ደሞ ከፍታለ በፎቅ ነገር ቢሰራ ግማሽ ምድር ቤቱም ፎቁ ማለት ነው እኮ ህዝቡን ነው ያዝ ይችላልና እንጂ ይሄ ምንም አልቻለውም። ከተማ መሀል ስለሆነ ከተማ መሀል ስለሆነ ሰው ደሞ በርካታ ስላለ፣ ሰው ደሞ ሌላ መስጂድ የለውም ወደ እዚሁ እየተገለበጠ በጣም አስባልና ይሄን